አራት ነጥብ ስምንት ሚሊዮን ፓውንድ የሚያወጣ የወርቅ ሽንት ቤት መጸዳጃ የሰረቁ ወንበዴዎች ጥፋተኛ ተብለዋል። ለ22 ዓመታት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው የሚረዳው አቶ ወደ ገዳሙ የገባው ሰው በመጨረሻም ጾታው ሲታወቅበት ከገዳሙ መውጣቱ ተገልጿል። አራት ነጥብ ስምንት ሚሊዮን ፓውንድ የሚያወጣ የወርቅ ሽንት ቤት መጸዳጃ የሰረቁ ወንበዴዎች ጥፋተኛ ተብለዋል። ዋጋው አራት ነጥብ ስምንት ሚሊዮን ፓውንድ የሆነው የወርቅ መጸዳጃ ከአንድ ኤግዚቢሽን ላይ ሰርቀዋል የተባሉት ወንበዴ ቡድን አባላት ጥፋተኛ ሆኖም ተገኝተዋል። ዘራፊዎቹ ይህን ያደረጉት በአውሮፓውያኑ 2019 ብሌን ሃይም ፓላስ በተባለው ቤተ መንግስት ውስጥ ነው። መጸዳጃው በደማቅ ድግስ ከተመረቀም በኋላ ወደ ውስጥ ገብተው ነቅለው ይዘውት እንደጠፉ ፍርድ ቤት መዝገቦች ያመለከታሉ። ማይክል ጆንስ ዝርፊያውን በማቀናጀት ጥፋተኛ ሲባልም፣ ፍሬድ ዶ ደግሞ ወርቁን ለመሸጥ በመመሳጠር ጥፋተኛ ነ ተብሏል። ቦር እየተባለው የተከሳሹ ወርቁን በማሻሻጥ በሚል ከቀረበበት ክስ ነፃ መሆኑም ተረጋግጧል። ይሁን ቡድን መሪ የሆነው ጀምስ ሺን ማረሚያ ቤት የሚገኝም ቢሆንም ላለፉት ዓመታት እሱ በቀነባበረው ዝርፊያ አምስት ሚሊዮን ፓውንድ መሰረቁንም ተናግሯል። ምንም እንኳን አምስት ሰዎች ሽንት ቤቱን ተሸክመው ሲወጡ በደህንነት ካሜራ ቢታዩም በቁጥጥር ስር የዋሉት ሺን እና ጆን ስም ናቸው። አሜሪካን እየተባሉ ስም የተሰጠው የጥበብ ስራ ጥናት ውስጥ ተሰባብሮ ወርቁ መሸጡን ፍርድ ቤት ሰምቷል። ከተሰረቀው ወርቅ አንዱም ሊገኝ እንዳልቻለም ተነግሯል። የኦክስፎርድ ሰው የሆነው ሺን ባለፈው አመት ፖሊስ የዲኤንኤ ማስረጃ ካወጣበትም በኋላ ጥፋተኛ መሆኑን ሲያምን፣ በሌሎች ወንጀሎች ጥፋተኛ እንደሆነ ተደርሶበታል። የ40 አመቱ ግለሰብ ከዚህ ቀደም በማጭበርበር በስርቆትና የጦር መሳሪያ ይዞ በመገኘት ተፈርዶበት ያውቃል። የወርቅ መስቀዳጃውን ለመዝረፍ አቅዷል በሚል ተጠርጥረው ከስርቆት አራት ሳምንታት በኋላ በቁጥጥር ስር ቢውልም በዋስ መለቀቁም ይታወሳል። ከዚህ ዝርፊያውም በኋላ በእንግሊዙ ብሔራዊ የፈረስ ውድድር ሙዚየም 400 ፓውንድ የሚያወጡ የወርቅና የብር ዋንጫዎችን መስረቁም ታውቋል። ዘራፊዎቹ በዩኔስኮ የዓለም ቅርሶች ከተመዘገበው ብሌንሃይም ቤተ መንግስት የወርቅ መጸዳጃውን እንዴት አድርገው እንደሰረቁትም በዘርፊያው ለፍርድ ቤቱ ይፋ አድርጓል። ወንጀለኞቹ የወርቅ ሽንት ቤቱን በይፋ ተመርቆ ለእይታ ይፋ በሆነበት ምሽት ነው በተሰረቁ መኪና አጠጥሰው ገብተው መስታወቱን በመሰባበር ዝርፊያውን ይፈጸሙት። ዘራፊዎቹ 98 ኪሎ ግራም የሚመዝነውን መጸዳጃ አጠርጥሰው ገብተው ለመስረቅ የወሰደባቸው ጊዜ ሶስት ደቂቃ ብቻም ነው። ፖሊስ በአምስት ደቂቃ ውስጥ ወደ ስፍራው ቢደርስም ዘራፊዎቹን ማግኘት አልቻለም። ሰዎቹ እንዴት አድርገው ወርቁን ሰባብረው እንደሸጡ ባይታወቅም በተሰረቀው ከሁለት ቀናት በኋላ አንዱ ኪሎ ወርቅ በ25 ሺህ ፓውንድ መሸጣቸው ተሰምቷልም። ፋተኛ የተባሉት ግለሰቦች ፍርድ እንዲሰጣቸው ፍርድ ቤት ቀጠሮም ይዟል። ለ22 ዓመታት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው፣ የሚረዳው አጥቶ ወደ ገዳሙ የገባው ሰው በመጨረሻም ጾታው ሲታወቅበት ከገዳሙ መውጣቱ ተገልጿል። በገዳም ውስጥ ከሴቶች ጋር በሚኖርበት ወቅትም ወንድነቱ እንዳይታወቅበት ከባድ ጥረት ሲያደርግም ቆይቷል። ፍራንክ ታቫሬስ የዶሚኒካ ሪፓብሊክ ነዋሪም ሲሆን እናትና አባቱ በትራፊክ አደጋ ምክንያት ገና በሕፃንነቱ ነበር ያጣቸው። ከባካቢ ቤተሰብ ያጣው ይህ ህፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳም ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለው በመረዳት አብረውት እንዲኖሩ ይፈቅዱለታል። ረጅም ጸጉሩ፣ አፍንጫውና የፊት ቅርጹም የሴት መልክ የሰጠው ይህ ሰውም በገዳም ውስጥ ያስጠለሉት ህፃን ልጅ ጾታው ወንድ መሆኑን እንኳን እንደማያውቁ ይናገራሉ። ሲስተር ማርጋሪት በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ህፃኑን ያስጠለሉት እናትም ህይወታቸው ማለፉን ተከትሎ ይህ ሰው ህይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ያደርጉታል። ከሴት መናኝ ጋር በገዳም ውስጥ ህይወቱን የቀጠለው ይህ ሰው እያደገ ሲመጣ ወንድ መሆኑን እንዳይታወቅበት ሰፊ ልብሶችን መልበስ፣ የወር አበባ ህመም እንደበረታበትና ሌሎች ማስመሰል ድርጊቶችን ሲያደርግ እንደነበረም ተጠቅጧል። በመጨረሻ በገዳም ውስጥ አብረውት ከምትኖረውና ሲስተር ሲልቪያ ተብላ ከምትጠራው መናኝ ጋር ፍቅር እንደያዘው ተናግሯልም። ሲስተር ሲልቪያም እውነተኛ ማንነቱን ሲታወቅ የፍቅር ጥያቄውን ተቀብለው ጥሩ ጊዜ እያሳለፉ ያለ እርግዝና ይፈጠራል። እርግዝናውን በኋላ ህይወቱን ምስቅልቅል ተጀመረም የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጆቻችንንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረም ተናግሯልም። ከትንሽ ጊዜ በኋላ ከገዳም ወጥቶ ወንድነት ተቀብሎ ሥራ መጀመር የሚናገረው ይህ ሰውም ሲልቪያ ግን የልጇ ጋር ወደ አሜሪካ መጓዟን ኦዲቲ ሴንትራል የዶሚኒካ ብዙሃን መገናኛ ምንጮችን ዋቢ አድርጎ ዘግቧል። ሲልቪያ ካጣበት ጊዜ ጀምሮ በኋላ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት የሆነው ሲሆን ከሲልቪያ ጋር ጣፋጭና የማይረሳ የፍቅር ጊዜ አሳለፍ ያለው ሲል ይናገራል።